የብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶር ና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ ስምንት ስምንት አንድ መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ?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 ፈጣን አስተማማኝና ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማቻችን ቆይታችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ እያደረጋችሁ ስለሆነ እጅግ ነው የምናመሰግነው። ሌላኛውን ጉዳይ ደግሞ እንመልከት የ እንግሊዝ ፕሪምየር ሊግ ክለቦች በተለይ ደግሞ ማንቸስተር ሲቲ፣ ቼልሲ እንደዚሁም ከስፔን ሪያል ማድሪድ በርካታ ዝውውሮችን እየፈጸሙ ነው የሚገኙትን የክለቦች ዓለም ዋንጫ ላይ ይሳተፋሉ። እንግዲህ ትናንትና ተዘግቷል። ይህ የዝውውር መስኮት ሰኔ ዘጠኝ ሲከፈት ድረስ እንግዲህ እስካሁን ዝግ ነው ይቆያል። ጥቂት ቀናቶች ብቻ ነው የቀሩት፣ በእርግጥ ሁለተኛው የዝውውር መስኮት ሊከፈት ይህንን ጉዳይ እናንሳው። የአንዳንዱ ክለብ በርካታ ገንዘቦችን ያወጡበት አጭር የዝውውር ወቅት ነበር፣ ብዙ ገንዘብ የወጣበት ነው። እንዲያውም ሰሞኑን ስለ ዝውውር እንሰማኝ ነበረው ልክ እንደ ጁን መጀመሪያ ሰኔ መጀመሪያ ምናምን እንዳለ ሳይሆን የዝውውር ገበያው ሊዘጋ ሲል ያለ መጣደፍ አለ። አይደለም ያ ተጫዋች እንትን ሊገባ ነው ምናምን የሚለው ልክ የዝውውር ገበያው ሊዘጋ ሲል አንዳንድ ክለቦች፣ ብዙ ክለቦች በጥርፊያ እንደሚያስፈርሟቸው አይነት ዝውውሮች ናቸው ሲፈጸሙ የነበሩት። አሁን በዚህ የዝውውር ገበያ አንድ ነው አልፋ ሜሉ ማንቸስተር ሲቲ ነው ብዙ ገንዘብ ለተጫዋቾች ዝውውር ያወጣው። ልክ ነው፣ ለአንድ ተጫዋች ብዙ ገንዘብ አይደለም የተከፈለው ግን እንደ ዝውውር ወቅት ግን ያ ባለፈው ክረምትም ከ200 ሚሊዮን ዩሮ በላይ አውጥተዋል። አራት ተጫዋች አምጥተዋል። ክላውዲዮ ቺቬሪን ሳይጀምር አሁን ቤቲኔሊን እንኳ ብንተው፣ ከቼልሲ ያመጡትን ግብ ጠባቂ እንኳ ብንተው የሶስተኛ ግብ ጠባቂ ስለሆነ ያን ያህል የጎላ ሚና ይኖረዋል ተብሎ ስለማይጠበቅ ለተቀሩት ተጫዋቾች ግን በትንሹ 145 ሚሊዮን ዩሮ ይከፍላሉ። ምክንያቱም ለ ሪያድ አይት ኑሪ 50 ሚሊዮን ዩሮ ድረስ ይደርሳል ለቲያኒ ሬንደር 55 ሚሊዮን ዩሮ ግን እስከ 70 ሚሊዮን ዩሮ ድረስ ሊደርስ ይችላል፣ እንደ ስኬቶቹ የሚታይ ለሪያን ሼርኪ 45 ሚሊዮን ዩሮ ይከፍላሉ። እና ብዙ ገንዘብ በዚህ ጊዜ ለሶስት ተጫዋቾች በ10 ቀን ከ10 ቀን ባነሰ ጊዜ ውስጥ አውጥተዋል። ግን የእነዚህ ክለቦች ምክንያት ምን እንደሆነ እናውቃለን። የአለሜ ክለቦች ዋንጫ እየመጣ ስለሆነ ከዓለም ክለቦች ዋንጫ መጀመር በፊት የሚፈጽሟቸው ዝውሮች ናቸው። ኢንተር ማያሚ ከአላህሊ የመጀመሪያ ጨዋታቸውን ያደርጋሉ። በዛ ነው የሚጀመረው። ግን እኔ አንድ የሚገባኝ ነገር ምሳ ውድድሩ ራሱ ብዙ ገንዘብ የሚያስገኝ ውድድር ነው። አሸናፊው እስከ መቶ ሰላሳ ወይ እስከ መቶ ሀምሳ ሚሊዮን ዩሮ ድረስ ያገኛል ተብሏል። ፊፋ ብዙ ገንዘብ የሳውዲን ገንዘብ ኢንቨስት የሚያደርግበት ውድድር ነው። ነገር ግን እነዚህ ክለቦች ፕሪሲዝንም የላቸውም ምሳ በአብዛኛው አጭር ፕሪሲዝን ካላቸው በጣም አጭር ጊዜ ነው። የዓለም የክለቦች ዋንጫ ከተጠናቀቀ በኋላ እና በአዲሱ የሊግ ሲዝን መጀመር መሀል ያለው ጊዜ በጣም አጭር። ስለዚህ ጓርዲዮላ እዚህ ውድድር ላይ እነዚህን ተጫዋቾች ሲጠቀም ውድድሩን በማሸነፍ አላማ ብቻ አይደለም፣ ውድድሩን በማሸነፍ አላማ ብቻ ሳይሆን የወደፊቱን ቡድን ለመስራትም ጊዜ እንዲሰጠው በማሰብ እነዚህን ጨዋታዎች በመጠኑ እንደ ቅድመ ውድድር ዘመን የዝግጅት ጨዋታዎች አድርገን ልንቆጥራቸው እንችላለን። ምክንያቱም እነዚህ በአለም የአለም የክለቦች ዋንጫ ላይ የሚወዳደሩ ቡድኖች እንደ ሌሎቹ ቡድኖች ለምሳሌ ማንቸስተር ናይትድ፣ ሊቨርፑል፣ አርሰናል እንደሚኖራቸው ስድስት ጨዋታ ምናም ማድረግ አይችሉ አይመችም ጊዜ የላቸው ያንን ለማድረግ ስለዚህ ይህንን ውድድር በመጠኑ እነዚህን ተጫዋቾች ቡድን ውስጥ ውጤት ከማግኘት አላማ ባሻገር ማለት ነው የወደፊቱን ቡድን ለመስራት እና ቡድን ውስጥ ለማዋሀድ የሚሆን ጊዜ ይሰጣቸዋል። እንግዲህ ፊፋ እስከ ትላንትና ድረስ ክፍት አድርጎት በቆየው ስፔሻል የዝውውር ገበያ ከ26 እስከ 35 ተጫዋቾች ማስመዝገብ ትችላላችሁ ነበር ያላቸው እና አንዳንዶቹ ክለቦች የሚገርም ይገርም። ለምሳሌ ትሬንት አሌክዛንደር አርኖል 10 ሚሊዮን ፓውንድ ሪያል ማድሪድ አንድ ወር አስቀድሞ ተጫዋቹን ለማግኘት መክፈሉን ተመልከጭ። 10 ሚሊዮን ፓውንድ ነው የከፈለው ሪያል ማድሪድ። በጣም ከፍተኛ ነው። በተለይ አሁን ከ20 ቀን በኋላ ኮንትራቱን ይጨርሳል ከሊቨርፑል ስለዚህ የቦስማን ዝውውር አይደለም ማለት ነው። ትሬንት አንዱ የሊቨርፑል ደጋፊዎች ቅሬታ ያው ገንዘብ አላገኝንበትም የሚል ነው እና ተዚህ ይለኛል እንዲያውም አንድ የአንፊልድ ላይ መጨረሻ ጨዋታ ከመደረጉ በፊት መቼስ፣ ሪያል ማድሪድ በችኮላ ዳኒ ካርቫሃልም በእርግጥ ልምምድ እየሰራ ነው፣ ግን ለአመት በኤሲኤል ጉዳት ወይም ሰባት ለስምንት ወር ከሜዳ የራቀን ተጫዋች በፍክክር ጨዋታ በአንድ ጊዜ መጠቀም ያስቸግራል። እና አንዳንዶቹ ምን ይሉ ነበር እንደ ቀልድ ነው። ጄሚ ካራጋር አስር ሚሊዮን ነው ምለኒ ምናምን አለ። አንዳንዶቹ ግን ሊቨርፑል አንድ ወይ ሁለት ሚሊዮን ፓውንድ ካገኘ እንኳን ትልቅ ገንዘብ ነው። በነጻ የሚያጣው ተጫዋች ስለሆነ ፍሪ ኤጀንት ስለሆነ አስር ሚሊዮን ነው ሪያል ማድሪድ ለዚህ ተጫዋች የከፈለው። ከኮንቴክስቱ አንጻር ገንዘቡ ማነሱ አይደለም ማየው። አንድ ወር የቀረው ተጫዋች ነው። ኮንትራቱ ላይ አንድ ወር የቀረው ነው። ግን ሊያስመዘግበው አይችልም ነበር ሪያል ማድሪድ። የመጀመሪያዎቹ ዙሮች ቢያንስ መጠቀም አይችልም ነበር ተጫዋቹ። ስለዚህ እንደ ፓኒክ ባይ አይነት ነገር አለ። አይደለም በጣም በቃ በምንም ኮስት ተጫዋቹን ማምጣት አለብን የሚል ስለነበር ሪያል ማድሪድ ለዚህ ተጫዋች ከፍሏል ገንዘብ። ዲን ሀውሰንንም 60 ሚሊዮን ዩሮ ከፍሎ ነው ተጫዋቹን ያስፈረሙ። ኢንተር ኢንተር ሚላን ሌላኛው ክለብ በዓለም የክለቦች ዋንጫ የሚሳተፍ ክለብ ያው የዓለም የክለቦች ዋንጫ ላይ የሚሳተፉ ክለቦች ናቸው ዝውውሮቹን ማድረግና ሬጂስተር ማድረግ ይችሉ የነበሩት። ሌሎችም አዘ ማቴዎስ ኩኛ ማንቸስተር ዩናይትድ ፈርሞ ገዝቶታል፣ ወይ ፍሪምፖንግ ወደ ሊቨርፑል ሄዷል ምናምን፣ ግን የዝውውር ገበያው ያው ለእነዚህ ክለቦች ነው የሚሰራው በውድድር ጨዋታዎች ላይ ለመጠቀም ማለት ነው። ኢንተር ሉዊስ ኤንሪክ የሚባልን ተጫዋች ከኦኤም ከኦሎምፒክ ደማርሴ በ23 ሚሊዮን ዩሮ ገዝቷል። ለዚህ ውድድር በማሰብ አስቀድመው የፈጸሙት ከክሮኤሽያ የሚያመጡት ያመጡት ተጫዋች አለ፣ ግን እሱ ቀደም ብሎ የተፈጸመ ዝውውር ነው። ፔዥ ያልተሳካለትም እንጂ እስከ ትላንትና ድረስ ኢሊያ ዛባራኝ የሚባለው ኢሊያ ዛባኝን ይህንን ዩክራይናዊ ተጫዋች ከቦርንመዝ የመውሰድ ፍላጎት ነበራቸው። ግን አሁን የቦርንመዝ የድርድር ሁኔታ የነበረው የዓለም የክለቦች ዋንጫ እንደደረሰ ስለሚያውቁ ና የዓለም የክለቦች ዋንጫ ላይ ተጫዋቾቹን የመጠቀም ፍላጎት ክለቦቹ እንዳላቸው ስለሚያውቅ ያ የባርጌኒንግ ፖዚሽን አለው። ይህን ያህል ገንዘብ ካልሰጣችሁ አልሸጠውም ይላል። የውል ማፍረሻ ስለሌለ ኮንትራቱ ላይ የኢልያዛ ባኝ ኮንትራት ላይ ሊዮም ካሰበው በላይ ነው። ገንዘብ ያገኝ ልክ ነው። ሲቲ ከተሰጡ አንጻር ከፖቴንሻል አንጻር ሀይለኛ ተጫዋች ነው። ትላንትና ተስፋውንም ጥርጣሬውንም ለማንሳት ስንሞክር ነበር። ግን በጣም ኮንሰርቫቲቭ ኤስቲሜሽን እስከ ሰላሳ ሚሊዮን ድረስ የመሸጥ ፍላጎት የነበራቸው አሁን አርባ አምስት ሚሊዮን አግኝተውበታል። የዛሬ አመት ማ አስራ አምስት ነበር ሊሸጡት የነበረው። ያው ተጫዋቹ ሜዳ ውስጥ በጣም ተሻሻለ ና የሚገርም አመት አሳልፈ ና ግን ካት ፕራይስ ነው ይገባኛል። አነስ ባለ ገንዘብ ነው ሲቲ ያገኘው ተጫዋቹን ግን ሊሆን ደግሞ ሰላሳ ሰላሳ ሶስት ድረስ ተጫዋቹን የመሸጥ ፍላጎት ነበር። ያን ያህል ካገኘንበት አይነት ተስፋ ነው የነበራቸው ሲቲ በቶሎ ይሄንን ዝውውር ማጠናቀቅ ስለፈለገ እንጂ ለምሳሌ እንደ ድሮ የዓለም ክለቦች ዋንጫ ምናምን ባይኖር ኖሮ ልክ ነው፣ ሰላሳ አምስት ሚሊዮን ዩሮ ሊያገኙ ይችል ነበር። ምን ሆነ ማለት ነው? ይሄ ውድድር የተጫዋቾችንም ዋጋ ሰቀለው፣ በመጠኑ ከፍ አደረገው። የትሬንት ዝውውር ለዚህ በጣም ጥሩ ምሳሌ፣ በነጻ ሊገኝ የነበረን ተጫዋች አስር ሚሊዮን ስለወሰዱ፣ አንዳንዶቹ ክለቦች ደግሞ ምን አደረጉ? አይ እኛ ለራሳችን የዓለም ክለቦች ዋንጫ ለሚወዳደሩ ክለቦች አሉ አይደለም እነዚህ ደግሞ ለመሸጥ በጣም ያመነቱ ነበር። ለምሳሌ የቀድሞ የማንቸስተር ዩናይትድ ወጣት ተጫዋች አልቫሮ ካሬራስ የሚባለው ልጅ ለቤንፊካ ነው የሚጫወተው። አሎንሶ በጣም ፈልጎታል፣ ግን ቤንፊካ እዚህ ውድድር ላይ ይሳተፋል እና አስመዘገቡ። ትላንት ነው ሪያል ማድሪድ። ከዛ በፊት ዝውውሩን የማጠናቀቅ ከፍተኛ ፍላጎት ነበሩ፣ ግን ቤንፊካ ራሱ ቢያንስ እዚህ ውድድር ላይ ከተጫወተልኝ በኋላ ነው ተጫዋቹን የምለቀው የሚል ጥብቅ አቋም ስለነበረው ሪያል ማድሪድ ምናልባት በሁለተኛው ዙር የመጀመሪያ ራውንድ ጨዋታዎች ካለቁ በኋላ ይፋ የዝውውር ገበያ ክፍት ይሆን የለ ያኔ ያስፈረሟቸውን ተጫዋቾች በሁለተኛው ዙር መጠቀም ይችላሉ። አሁን እስከ አስር ድረስ፣ እስከ ትላንትና ድረስ የገዟቸውን ተጫዋቾች ብቻ ሳይሆን ማለት ነው። ስለዚህ የአልቫሮ ካሬራ ዝውውር እስከዚያ ድረስ ሚያበቃ ከሆነ በውድድሩ ላይ በዛው በዓለም የክለቦቹ ዋንጫ ውድድር ላይ ሪያል ማድሪድ መጠቀም ይችላል ተጫዋቹ እንደገና ከአምስት ቀን በኋላ በይፋ ስለሚከፈት ማለት ነው። ግን አንዳንድ ክለቦች ደግሞ ልክ ሪቨር ፕሌት ደግሞ ትላንትና የነሳ ፍራንኮ ማስታንትዋኖን እነሱም በዓለም የክለቦች ዋንጫ ላይ ስለሚወዳደሩ ምኞታቸው እስከ ኮፓ ሊበርታዶሪስ ፍጻሜ ማቆየትም ቢሆን ግን አንደኛው ከሪያል ማድሪድ ጋር የነበራቸው ድርድር ተጫዋቹ ለሪቨር በዚህ ውድድር ላይ እንዲጫወት ማድረግ ነው። ማድሪድም ፈልጎት ነበር፣ ግን የሪቨር ፍላጎት ባሰ ማለት ነው። ስለዚህ ተጫዋቹ ከነሐሴ በፊት ወደ ሪያል ማድሪድ አይመጣም እና ብዙ ዝውሮች ተደረጉ እንዲያውም አንዳንዶቹ ሳይሳኩ ቀሩ። እንጂ ለምሳሌ ሮናልዶን በዚህ ውድድር የማጫወት ከፍተኛ ፍላጎት ነበራቸው ጃኒ ኢንፋንቲኖ። አንድ የሮናልዶ ሜሲን በትልቅ የክለብ ስቴጅ ለመገናኘት ራሳቸው ስፒድ የሚባል አንድ ስትሪመር አለ ዩቲውብ ስትሪመር፣ እሱ ላይ ቀርበው ነው ያኔ እንዳነሳ ነው። የሮናልዶ ካምፕ እንዲሁም በዚህ ደስተኛ አልነበርም። ግን እሳቸው ከክለቦች ጋር እየተነጋገረ ነው ብለው፣ አንዴ አንዴ ሞሮኮ ክለብ፣ አንዴ ሳኡዲ ክለቦች፣ ራሳቸው እንደ አሊላል ክለቦች ዋንጫ የሚሳተፉ አንዴ ላቲንክ፣ አንዴ ሜክሲኮ ክለብ የተለያዩ ክለቦች ስማቸው ሲጠቀስ ቆየና ተጫዋቹ በመጨረሻ በአልናስር ለመቆየት ወሰነ የአልናስር የአለም የክለቦች ዋንጫ ላይ ሳተፍ ግን ማነው ድራይቭ ያደርገው የነበረው ፊፋም ነው በአንድ በኩል ያው ተጫዋቹ መጨረሻ ላይ በቀደም የአለም የክለቦች ዋንጫ ላይ አልጫወትም አለ ወደ አንድ የአለም የክለቦች ዋንጫ ላይ ለሚወዳደር ክለብ አይሄድም ነበር ማለት ነው ያው ግን ወሬው ነበር ማለት ነው እና የዝውውር ገበያው ኢንትረስቲንግ የዝውውር ገበያ ነው ከዚ ታይተ ነው ማናቀው አይነት የዝውውር ገበያ ነው እና የአለም የክለቦች ዋንጫ ክለቦች በጥድፊያ ዝውውሮች እንዲፈጽሙ አድርጓቸዋል። ግን ለምሳሌ ሳይሳኮ የቀሩ ዝውውሮች አሉ። ቼልሲ ማይክ ሚኞን ለማስፈረም ጥረት አድርጎ ነበር ሚላን ለአንድ አመት ውል የቀረውን ተጫዋች እንደውም ተጫዋቹም ደስተኛ አይደለም እየተባለ ነው ብዙ ገንዘብ ጠየቅ እና ቼልሲ በኋላ ቢያንስ ለጊዜው ነው የተባለ ቢያንስ ለጊዜው ከዝውውሩ ወጥቷል። ጄሚ ጊተንስ ነው በፊት ጄሚ ባይኖይ ጊተንስ የሚባለውን ተጫዋች ከቦርሲያ ዶርትሞንድ የመውሰድ ፍላጎት ነበራቸው እስከ ትላንትና ድረስ ዝውሩ ከተጠናቀቀ የማስመዝገብ ፍላጎት ነበራቸ ይቻል ስለነበር እስከሌሊት ድረስ ሳይሆን ቀረ። ኡጎ ኤኪቲኬን ማምጣት ይፈልጉ ነበር፣ እሱን ሳይሆን ቀረ። ቢሆንም ግን 77 ሚሊዮን ዩሮ አውጥተዋል። ሊያም ዴላፕ መጥቷል። ማማዱ ሳር የሚባል ተከላካይ ከዛው የብሉኮ ሌላ እህትማማች ክለብ ከሆነ ከስትራስቡር ፈርመዋል። ዳሬው ኤሱጎ የሚባለውን ተጫዋች ከስፖርቲንግ ሊዝበን አምጥተውታል። ያው ተጫዋቹ በውሰት በላሊጋ ሲጫወት የቆየ ተጫዋች ነው። ስለዚህ በእነዚህ ቀናት ብቻ ቼልሲ 77 ሚሊዮን ዩሮ አስፈርሟል። ሲቲ ቅድም እንዳነሳ ነው፣ ሌሎችም ብዙ ዝውውሮች ፈጽሟል። የትሬንትን ያህል ብዙ ገንዘብ ባይከፈልበትም ባየር ሚኒክ ለዛች ሶስት ወይ ተጨማሪ ሁለት ሳምንት ለዓለም የክለቦች ዋንጫ የግድ ማስመዝገብ ስላለበት ዮናታን ታህል ለማምጣት የተለያየ ቁጥር ነው ምሰማው። አንዴ ሁለት አንዴ አራት ሚሊዮን ዩሮ ከፍለዋል ይባላል። ዮናታን ታህ ከባየር ሌፈርኩሰንጋ ከጁን 30 በኋላ ኮንትራቱ ይጠናቀቃል ነገር ግን አስቀድሞ ሌቨርኩሰን ዝውውሩን ቫሊዴት እንዲያደርግ ባየር ሚኒክ ከሁለት እስከ አራት ሚሊዮን ዩሮ ድረስ ከፍሯል። ለሁለት ሳምንት ምናምን ተብሎ የሚከፍል ብዙ ገንዘብ እዛ ውድድር ላይ ለመጠቀም ባለ ፍላጎት የተነሳና አሁን ኪም ኢንጃይን የሚፈልግ ሌላ ክለብም ካለ ለመሸጥ ባለ ፍላጎት ምክንያት ማለት ነው። ሌሎች ደግሞ ለምሳሌ መጀመሪያ አካባቢ ለጁላይ አካባቢ የታቀዱ አንዳንድ ዝውውሩ ለምሳሌ የአንድሬ ቬላስ ቦስ ፖርቶ እሳቸው ፕሬዚደንት የሆኑበት ክለብ ጋብሪ ቬጋ የሚባለውን ተጫዋች ከአልህሊ ጁላ አካባቢ የማምጣት ፍላጎት ነበራቸው። ነገር ግን እዚህ ውድድር ላይ ስለሚሳተፍ ይኸው ክለብ መጀመሪያ ሊከፍል ካሰበው ገንዘብ ብዙ ጨምሮ 15 ሚሊዮን ዩሮ ከፍሏል። ዶርትሙንድ ጆብ ቤሊንጋምን ገዝቷል። ለዚህ ውድድር እንደምንም ለማድረስ የተደረገ ሩጫ ነው። ዩቬንቱስ ቋሚ ዝውውር አደረገው እንጂ አዲስ ተጫዋች አይደለም፣ ግን በተቻለ ፍጥነት ያው ዩቬም ስለሚወዳደር እዚህ ወደ ላይ ፒየር ካሉሉ የሚባለውን ተጫዋች በቋሚ ዝውውር ወስዷል። አርቱር ካብራል ወደ ቦታፎጎ ሄዷል። ጆርጂኖ የዝውውር ገንዘብ አርሰናል አላገኝበትም፣ ግን ውሉ ከሚያበቃበት ጊዜ ቀድሞ ነው የለቀቀው። እሱም ወደ ፍላሚንጎ ሄዷል። ሌሎች ክለቦች አምጥተዋል እንዳልኩት ማንቸስተር ዩናይትድ፣ ሊቨርፑል፣ ማቴዎስ ኩኛን የረሚ ፍሪምፖንግ እንደዚህ እንደዚህ አይነት ተጫዋቾች ገዝተዋል። ግን የእነዚህ ክለቦች በጥድፊያ ተጫዋቾችን የማስፈረም አላማ በዚህ ውድድር ላይ ለመጠቀም ያለ አላማ ነው እና ገና በአጭር ጊዜ ውስጥ ብዙ ገንዘብ ክለቦቹ ኢንቨስት አድርገዋል። የነዚህን ሁሉ ገንዘብ ብትደምሪ በመቶ ሚሊዮኖች የሚቆጠሩ የዝውውር ገንዘቦች ተከፍለዋል ማለት ነው። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ?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 ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር፣ ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽኮ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶር እና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ሊደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ አይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና፣ ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።